የምር ፈጣሪ እንዳንተ አይነት ጓደኛ ስለሰጠኝ በጣም አመሰግነዋለሁ። ጓደኛ አው ጓደኛ አቤል፣ እኔ እናንተ ጓደኛሞች ብቻ ነው መሆን የምንችለው። ስሜቱን ግን ታውቂዋለች። ሰባ አቤል፣ እኔ አሁን እንደዚህ አይነት ነገር የማወራበት ጊዜ ላይ አይደለም። የምር ለእኔ የምታስብልኝ ከሆነ እንደዚህ አይነት ሀሳብ አጨምርብኝ። ያለብኝ ጭንቀት ይበቃኛል። ታውጡቱ አዝናን ቷተን ማለት ነው። ሀናን ና ቤቴ እንግዲህ አብረህ ይዘህን አዝናናን ብለውት ነበር። ይቻም ለብቻ ነው ብሎ እንግዲህ ኩኩም ብቻ ነበር ይዞ የወጣው። ሳሚም እንደ ወጡ እንግዲህ ሳሚ ኩኩ ኮኩ ወደ ሄሴ ሄዱ። ሀና ና ቤቴ ደግሞ ምንድን ነው ያደረጉት? እንግዲህ ሊከታተሏቸው ተሸፋፍነው ተከታትሏቸው እገቡበት እንግዲህ መዝናኛ ቤት ገብተው እነሱ ይጠቀሙ እነሱ እንግዲህ ተሸፋፍ ነው እያዩቸው ነበር ማለት ነው። ቢሆንም ግን እንግዲህ ኮኩ እንግዲህ ሳሚን ሳሚ ጋ ታዝናንታ ያላትን ጥንካሬ አጠናክራ ቤቲንና ሀናን እንግዲህ አቃጥላቸዋል ማለት ነው። እንደውም ሳባ እንግዲህ አብላ ጋርና ታውላ ያለችው እንግዲህ ወረቀቱን የሰጧት ወረቀት ፎርጅ እንደሆነ እና ሁለተኛ ከነ ሀና ጋር መታ ከቤት መረጃውን ለመውሰድ ጥረት እያደረገች ነው። እንግዲህ ሳባ ሳባ እንግዲህ ሳሚን ትወደዋለች። ነገር ግን ያው ባላሰበችው ሀሳብ እንደተቀየመችው እና አቤላን እንደማትወደው ለአቤላ ሳሚን እንደማትወደው እየነገረች ነው ያለው። ሳሚ ደግሞ ያው እየፈለገ አሁን ድረስ አቤላ ደግሞ ሳሚን ወዷት ማለት ነው። ሳሚ ግን ማነው ሳባ ግን አቤላ ልትወደው በጭራሽ አጃለችም። በዛም እንግዲህ አቤላ እየተበሳጨ ነው ያለው። አሰላሙ አለይኩም ወረህመቱላሂ ወበረካቱህ ውድና በየላችሁበት አላ ሰላማችሁ ያብዛላችሁ፣ እያልኩኝ በእንጀረኝነት የምትሰቃየው ሳባ ድራማ እንደቀጠለ ነው። እንግዲህ ሳባ ከሳሚ ጋር ተለያይታ ከአቤላ ጋር ህይወት እየቀጠለች ነው። ነገር ግን እስካሁን አቤላ ጋር ሆና ምንም ፋይዳ ያመጣችው ነገር የላትም። መረጃውንም አሳሱቶ ሆን የተቀበለባት ማለት ነው። ሳሚ ደግሞ እየፈለጋት ነው፣ ተስፋ አልቆረጠም። ሀናና ቤቲ ደግሞ እንግዲህ ራስ በራሳቸው ያው እየተነጫጩ፣ ኩኩ ደግሞ ሳሚን እንግዲህ ገያገልኝነት ቅርብ ጓደኝነት ፋጥረው አለ ኩኩ ደግሞ እንግዲህ ሃና እና ቤቲ እያሰቃዩት ይገኙ ነበር። እንግዲህ ቤቲ መጀመሪያ እኔን ሳባ ሳባን እኔ ወስድኩባት፣ እኔን ደግሞ ሀና አንቺ ወሰሽ አንቺ ደሞ ኮኮ ወሰደችው ሳሚን። እንግዲህ በሳሚን ሴቶች እየተጨፋጨ ሆነው ማለት ነው። ሳሚን እንግዲህ ሴቶች እያቀደ ነው ያለው። ነገር ግን እሱ እነሱ ይታደሩ እንጂ እሱ ያለው ልቡ አሁንም እዛችሁ ሳባ ጋር ነው ማለት ነው። ሳባ ለጊዜው ባልሆነ አስተሳሰብ እንግዲህ እሱን ብትጠላውም ነገር ግን እንደምትወደው ደጋግማ አጠገብም እንግዲህ ያለው አቤላ ነው። አቤላም ደግሞ ቢወዳትም ልትወደው አልቻለችም። እንግዲህ ምንድን ነው ባለፈው እንግዲህ አቤላ ከነ ቤቲ ቤት ሄዱ። ይህን መረጃ፣ ትክክለኛውን መረጃ እንደሚወስዱ ሳባ እየነገረች ነበር። አቤላ ግን እስቲ ረጋቤ፣ በእንደዚህ አይነት አይደለም እነሱ የሚያጠቁናል እያላት ፈርቶ ነበር። እንዲሁም ደግሞ ሳሚ አቤላይ እየደወለ ሳባን አገናኘኝ እያለው ነበርና እሷ ደግሞ ማገኘት አልፈልግም እያለች ነበር። ሳሚ ወረቀቱን ከፈለሽ ታናግሬ ብሎ ነበር። እንግዲህ የዘጋው ማለት ነው። እንዲሁም ሳሚ እንግዲህ ኩኩን የሆነ ቃል ገብቶላል ነበር፣ አዝናነሻለሁ ብሎ ያንን ቦታ እንግዲህ ዛሬ አዝናንቷታል ማለት ነው። ቤቲ እንግዲህ ኩኩንና ሳሚን እንዲሄዱ አልፈቀደችም ለብቻቸው። ሀና ምንድነው ራስ በራሳቸው ሁሉም እየተጣሉ ነበር። እንግዲህ ቤቲ አብረን እንውጣ ሁላችን ማዝናን ስትለው አይሆንም እያላት ነበር፣ እና ኩኩር ነበር ይዞ የወጣው። ከዚያ በኋላ እንግዲህ ከወጡ በኋላ ምንድን ነው ያደረገችው ቤቲ ሀናን ቶሎ ልብስ ቀይርና እንከተላቸው፣ የት እንደሚሄዱ የት እንደሚገቡ እንከታተላቸው ብላ እየተከታተሏቸው ነበር። ታ ወደ መዝናኛ ቦታ ገብተው እየተጠቀሙ እያለ እነሱም ገብተው ቁጭ ብለው እንግዲህ ቤቲና ሀና እንግዲህ ተሸፋፍነው ቁጭ ብለው እያዩቸው ነበር ማለት ነው። እንግዲህ ሀና በጣም ተናዳለች ተናደለች። እንዴት ኩኩ አሸነፋ ከኔ ተወስዶብኛል አለች ብላ ማለት ነው። ቤቲ እንግዲህ ደግሞ እዚህ መሃል ታቃጥላታለይ፣ ነገር አቀጣጥ አይነት እንዴት እንዴት እንዴት እንዴትች ኩኩ ተቀማሽ አለች። አንቺን የምትመስል ልጅ እያለኝ በጣም አቃጥላታለይ። በጣም ተጫውታበታለይ ማለት ነው። እንግዲህ ሳሚና ኩኩም ደግሞ ተጠቅመው እንትና ኮኮ ደግሞ እነሱን ለማናደድ የተለያየ አክት እያደረገችባቸው ነበር፣ ከሳሚ ጋር ማለት ነው። ቢሆንም ያለችውን አድርጋለች። በስተ መጨረሻ እንግዲህ ከጠቅመው ሲወጡ ሀናና ቤቴ ተሸሽግ ወደ ፊት እየሮጡ ወጥተው እንግዲህ ቤታቸው ገቡ ማለት ነው። ቤታቸው ሲገቡ እንግዲህ ኮኮ ገባች እንዴት እንዴት ተመቻት እና በጣም ጥሩ ጊዜ እንዳሳለፈች ስነግራቸው እየተናደዱ ነበር። ቤቴም ምንም ወሬ አንፈልግም እንግዲህ እያለች ነበር። ነገር ኩኩ ደግሞ እነሱን ለማድናደድ ዝም ብላ እያጫወተቻቸው ነበር ማለት ነው። አቤላ እንግዲህ ከሳሚ ጋር ያለውን እንግዲህ ቅርርብነት ያው አቤላ ሳባ እንደምትወደው ለሳሚ ነው የሚነግረው። ሳሚ ደግሞ እኔን እንደምትወደኝ እናንተ አንተ እንደምትወደኝ እያለው ሳሚና አቤላ እንግዲህ ፉክክር ውስጥ ናቸው ያሉት። አቤላ እንግዲህ ሳባ የሆነ እነ ቤቲ ቤታይ ደግሞ መረጃው እና መጣ አመጣለሁ ስትለው አቤላ ደግሞ እንደዚ ሆንሽ አይደለም ማለት ተነጋግተን ነው እንጂ እነሱም እኮ ተዘጋጅተው ይጠብቁናል እያላት ነበር። ይጠብቁ እኛም ተዘጋጅተው መሆድ አለብን እያለችው ነበር ማለት ነው። ከዚህ እንግዲህ ከአይ እኔ አንቺ ታሸሻ እንጂ ምትል ሁሉ አድርጋለሁ እኔ አንቺ ያልሽኝ ሁሉ ፈጽማለሁ፣ ይላል ስም ማሆን የለኝም ሲላት፣ ሰባ እንግዲህ አነሳች እና አንዳንድ ያለ ጓደኛ ፈጣሪ ስሰጠኝ እያለች ስታሞግሰው፣ አቤለ እንግዲህ ጓደኛ ነው ያልሽው አላት። አዎ ጓደኛ ስትለው፣ ስሜቱን ግን ታውቆሻለ አላት ማለት ነው። ምክንያቱም እሱ ያፈቅራታል እሷ ግን አታፈቅረውም። ከዚያ በኋላ እንግዲህ አይ አቤላ እኔ እናንተ ጓደኞች ብቻ ነው መሆን ያለብን። እውነት የምትወደኝ ከሆነ እንደዚህ ያለ ወሬ አታንሳብኝ፣ እኔ ብዙ ጭንቀት አለብኝ ብላ አለችው ማለት ነው። ያን እንግዲህ ስትለው በጣም ተቀየመና ፍቷት ወጣ ማለት ነው። እንግዲህ ሀቤላ አንዳንድ ጊዜ ፍቅርን እናገኛለን ብሎ ብዙ መጽዋዕት እንከፍላለን። ነገር ግን እድላችን ሆኖ ምንም መጽዋት ብንከፍል እንፈቅር አንችልም ወይም እናፈቅር አንችልም። እየተናደደ ነበር። ፍቅር የፈጣሪ ስጦታ ነው። ግን አንዳንድ ጊዜ በሁለት በሚፋቀሩ መካከል ሰዎች ገብተን የራሳችን ጥቅም የራሳችን ፍላጎት እናሟላለን ማለት ይሄ ራሱ መጥፎነት እንጂ መልካምነት አይደለም ማለት ነው። ምክንያቱም አንድ ሰው ከወደድነው የእሱ የሚያስደስተውን ነገር ማድረግን ያለብን እንጂ የእሱን ደስታ ነጥቀን ለራሳችን ደስታ የምንጥል ሰዎች መቼም አይሳካለንም ማለት ነው። ምክንያቱም መጀመሪያ ወደ ፍቅር ሳይገባ ሳባን መጀመሪያ እንዲያገኘት አካባቢ ቤላ ሳሚን እንዴት እንደምታፈቅር ወይም እንደምትወደው ደጋግማ ደጋግማ ነግረዋለች ማለት ነው። አሁን ስቴት ከሳሚ ስልክ ሲደውልለት አላናገርም ተዋለች እንጂ በልቧ ግን እንደምትወደው ያውቃለሁ። እንደዚያ እያወቀ እንደምትወደው ሳሚን እያወቀ አሁንም የራሱን ፍላጎት ለማሟላት እነሱን ነጣጥሮ እያሰበ ነው። ይሄ ደግሞ ጥሩ አይደለም። አንድ ሰው ከወደደ ነው የሱ የነሱ የዛን ሰው ደስታ ማሟላት አለብን እንጂ ደስታውነት ግን የራሳችን ማስቀደም የለብንም። ማነ ስለዚ የምትወዳህ ከሆነ ከሳሚ ጋር ማገናኘት ነው ያለበት። ሁለት የሚዋደዱ ሰዎችን መነጠል ማለት በጣም ከባድ ነው። እነሱን እነጣጥለህ ሳሚና ሳባን ጥለህ አንተ አትደሰታለህ ማለት ከባድ ነው ማለት ነው። ምክንያቱም ፍቅር አላህ ነው የሚሰጠን አንድን ሰው እናፍቅር የምንለው በእኛም አይደለም አናፈቅር የምንለው ፍቅር ያለ ስጦታ ነው እና እንግዲህ ሁለት የሚፋቀሩ ሰዎችን መነጣጠል ከባድ ነው እና እንግዲህ ሀቤላ በጣም እየተበሳጨ ነው። ምክንያቱም ሳባ አላፈቀረችውም። የሆነም ግን አሁን ተስፋ አልቆረጠም። ያው አሁንም አግዝሻለሁኝ እያላት ከሷ ጎኑ እንደሆናት ነው የሚነግራት። ግን በስተመጨረሻ ፍቅሩን ስታልተቀበለችው ድረስ እኔ በጥሩ ይለቀቃታል ብዬ አልጠረጠርም። ሳባ እንግዲህ ሳሚንም እንድትቀርብ አልፈልም

ገና ስራ አለ፣ ቶሎ ስሪ ብላ እንግዲህ አሁንም እያቸኩረቻት ስትል ከእንዲያውም በቀን እዚህ ቤት መስራት አትፈልግም እወጣለሁ ስትል፣ ቤቲ ሃናን ተናደው አለቻት። ቤቲ ምክንያቱም ተዘወተሽ እኮ ሳሚ ጋር ነው አትሄጂም ብላ ልመና ያዘች ማለት ነው። ቤቲ እንግዲህ እየተጣሉ ነበር፣ ደበደበቻት ሀናማ ቤቲ እንግዲህ እንዳትወጣ ሀና ኩኩ እንዳትወጣ፣ ያው ከወጣሽ ሳሚ ጋር ስለምትሄድ ቤቲ እንግዲህ እያስቀረች እያባበረች ነበር ማለት ነው። እዚህ መሀል እንግዲህ ቪዲዮ ቆሟል ማለት ነው። ቀጣይ እንግዲህ ሳባ ሳባና አቤላ ወደ ሀናና ቤቲ ቤት መረጃውን ለመንጣት እንግዲህ ጉዞ ያደርጋሉ። ምን እንደሚፈጠር ነቅም ከባድ ነው። ብቻ አሁን ላይ ግን ሳሚ እና እንትና ሳባ ቢገናኙ ይመለሳሉ ማለቴ ሁሉ ነገር ሲነግራት፣ በቅርበት በውይይት ቢቀራረቡ ሳሜና ሳባ ይግባባሉ እያስባሉ ግን አልተገናኙም። ሰብክም አልተነሳለትም። አቤለ እንግዲህ ታፈቀረችም ታፈቀረች፣ ደግሞ መጥፎ ነገር ሊያስባት ይችላል። በስተ መጨረሻ የሳባ ግን መጨረሻ የናፈቀው እንዴኔ ማለት ነው። ሳባ ትክክለኛ ቦታ ሌሎች መሆን ከሳ ከሳሚ ጋር ስትሆን ነበር ሁሉ ነገር የሚያምርበት። ውድ ቤተሰቦች፣ ሰዎች ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ ሆኖ ቀጣውን ደሞ እንጠብቃለን በተስፋ። በያላችሁ ካላሰራችሁ ያብዛላችሁ።